ጤና ነኝ እኔ ወንድም፣ አልሐምዱሊላህ ምንድነሽ? ማዲስ አለ ጓደኛሽ? ጤና ናት። ጤና ናት። አዲስ ነገር ጣፋሁኝ እኮ። ጠፍተሻል? በሰላም ነው? ጣፋሁኝ ከቤት ወጥቻለሁ። ጣፍቻለሁ። አትኝም? አዎ

ጠፋሁኝ። በጣም አስጠላኝ ሁላ የምር ሁሉም ነገር ሲደብረኝ በቃ ጠፋሁ። እንድትታማከሪኝ ይሄን ታደርጊያለሽ? በቃ በማክረም ትጨናነቃለህ ብዬ ከዛ በቃ ጠፋሁ። ወይስ ታሃ ያለሽው አላውቀውም ያለሁበትም ቦታ

ማናነው ያስጠፋሽ? አላቀውም ማለት ነው፣ ያስጠፋኝ ሰውዬ አላቀውም። እንዴት ጃዘቢውን ያለ አላቀውም፣ ብቻ ልንገርህ ብዬ ነው ማጥፋቴን ታንጅቶ

ውሸቴን እኮ ነው። ሐሳብ ያረገ ይችለ። አረ ውሸቴ ነው ወላሂ፣ ውሸቴ ነው ወላሂ። ዝም ብዬ ልቀልድ ነበር፣ ከዛ አመረርክብኝና ስልኩን ዘጋኸው ተብሎ ልነግርህ ስል፣ በጣም ነበር አሁን ወላሂ የተናደድኩት ማለት ነው። ሌላ ስሜት ላይ ነበር የገባሁት ወላሂ።

ወይኔ እኔ ማር ወሌ እንደው በቀረብኝ። ውሸት እያልኩ ነበረ፣ ዝም ብዬ ማለት ነው ስቀልድ። እስኪ ቆይ እንደዚህ ልበለው እያልኩኝ ከዛ ስልኩ ዘግት ስትዘጋብኝ በጣም ነው የደነገጥኩት። ሰውየውንም አላውቀውም ስትይኝ

እኔማ በቃ ዝም ብዬ ወይ የሰሞኑን ተጠፋፍተናል፣ እኔ ማለት ጨናነቃል እኮ ምናምን እያልኩ ጓደኛዬ ጋር እያወራን፣ ቆይ አሁን ጠፋህ እኮ ነው የምለው እስኪ ምን ይለኛል፣ ይቆጣኛል ወይስ ምን ይለኛል እያልኳት፣ ከዛ በኋላ አመረርክብኝ። ቶሎ ወላሂ በጣም ተናድጄ ነበረ መክያ። ወላሂ ወላሂ፣ ጨጓሪያ ነው በእንዲህ የተነሳሁ ማለት ነው። ለምን መሰለሽ እንዴት ታንማከር ይሄን ነገር

ዝም ብሎ ታንማከር ቤተሰብ ታይማከር ምን ታይባል? እንዴት እንደዚህ ታደርጋለች? ወይነስ ደግሞ በማታውቀው ሰው ቀርሞ እንዴት ብላ ምን እንደሚያጋጥማት ታውቃ እንዲሁ ምናምን ብዬ በአንዴ ጨጓራ የተነሳሁት ነው። የኔ ወንድም መራፉ በላይ በአላህ ይሄ ቀልድ አንዳንድ ጊዜ ይዘው ይሞታል። ችግር የለውም። ሰኩል ላይ የሚኮራው በሴኮሳ ነው። ሰኩል ላይ የሚኮራው